እስከ ፍጻሜው አብራችን ቆዩ። የዩክሬንና ሩሲያ ግጭት በተካረረበት ወቅት ኪየቭ በጥቁር ባህር ላይ ሁለት ነዳጅ ጫኝ መርከቦችን አጠቃች። የዩክሬን የባህር ኃይል ሰው አልባ አውሮፕላኖች ጥቁር ባህርን አቋርጠው ይጓዙ የነበሩ ሁለት የነዳጅ ዘይት ጫኝ መርከቦችን መምታቱን የዩክሬን ባለሥልጣናት ገለጹ። ቢቢሲ ትክክለኛነቱን ያረጋገጠው ተንቀሳቃሽ ምስል በውሃ ላይ የሚቀዝፉ ድሮኖች በውቅያኖስ ሞገድ መካከል በመጓዝ በፍጥነት ወደ መርከቦች ሲገቡ ይታያል። ሰው አልባ አውሮፕላኖቹ ወደ ነዳጅ ጫኝ መርከቦች ከገቡ በኋላ በመፈንዳት በእሳት እንዲያያዝ አድርገዋል። ዒላማ የተደረገባቸው ነዳጅ ጫኝ መርከቦች በቱርክ ባለሥልጣናት ካይሮስ እና ቪራት ተብለው የተሰየሙ ሲሆን ሁለቱም ወደ ጋምቢያ የሚሄዱ ነበሩ። ሁለቱም የተመቱት ዓርብ ዕለት በቱርክ የባህር ጠረፍ ሲሆን፣ ቪራቱ የተሰኘው መርከብ ቅዳሜ ዕለት በድጋሚ ተመትቷል ተብሏል። እስካሁን ድረስ በሰው ሕይወት ላይ የጉዳት ስለመድረሱ የወጣ መረጃ የለም። የሰው አልባ አውሮፕላኑ ጥቃቱ በዩክሬን እና በሩሲያ መካከል ለሚካሄደው ጦርነት ለሞስኮ የገንዘብ ድጋፍ ለማድረግ ወሳኝ የሆነውን የነዳጅ ዘይት ገቢ ለመጉዳት የተወሰደ እርምጃ ይመስላል። ሁለቱ መርከቦች እንደ ኤሮፒያን አቆጣጠር በ2022 ሩሲያ ዩክሬን ሙሉ በሙሉ ከወረረች በኋላ ምዕራባውያን የጣሉበትን ማቀብ ለማለፍ እና በመቶዎች የሚቆጠሩ ነዳጅ ጫኝ መርከቦችን ለማሳለፍ የምትጠቀምባቸው ሻውድ ፍሊት የሚባሉ አካል መሆናቸውንም ተነግሯል። እነዚህ በምስጢር ነዳጅ የሚያመላልሱ መርከቦች በአብዛኛው ያረጁ ነዳጅ መጫኛዎች ቦቴዎችን የሚይዙ ሲሆን ብዙዎችን ንብረትነታቸው የማን እንደሆነና የመድን ዋስትና የቱ ኩባንያ እንደሰጣቸው ግልጽ አይደለም። ካይሮስ በጥቁር ባህር በደቡብ ምዕራብ፣ ቪራት ደግሞ በማዕከላዊ ምስራቅ አካባቢ ጥቃቱ እንደደረሰባቸው ተገልጿል። እንደ ለንደን ስቶክ ኤክስቼንጅ መረጃ መሰረት ሁለቱም ማዕቀብ ዘጠጥ አለባቸው መርከቦች ዝርዝር ውስጥ የተካተቱ ናቸው። ምንጮች ለቢቢሲ እንደተናገሩት ዩክሬን በጥቃት ወቅት ሲቪ ቤፕ ድሮን ጥቅም ላይ አውላለች። እነዚህ ሀይ ሀገሪቱ የባህር ኃይል የሚጠቀሙባቸው ሰው አልባ አውሮፕላኖች የሚመረቱት በዩክሬን የጸጥታ ክላስ ሲሆን ኢሲቪ በመባል ይታወቃሉ። የቱርክ ባለስልጣናት ለመርከቦች ድጋፍ ማድረጋቸውን ገልጸው ሁለቱ የቱርክ ጀልባዎች በካይሮስ ላይ የተነሳውን እሳት ለማጥፋት ሲሞክሩ የሚያሳይ ምስልም ይፋ አድርገዋል። ጥቃቱ የሩሲያን ዘይት እየጫኑ መርከቦች በጥቁር ባህር ላይ የሚያደርጉትን ጉዞ ከምዕራባውያን ማዕቀብ ብቻ ሳይሆን ከኪየቭም ቀጥተኛ ጥቃት ሊያስተናግዱ እንደሚችሉ ዩክሬን የሰጠችው ማስጠንቀቂያ ተደርጎ ተወስዷል። በሌላ በኩል ከካስፒያን የመጣ የነዳጅ ዘይት የሚያጓጉዘው ድርጅት በሰው አልባ ጀልባ ጣት አዎት ከደረሰበት በኋላ በሩሲያ ጥቁር ባህር ኖቬሮሴስክ ወደብ ላይ ነዳጅ መጫኑን ማቆሙን ገልጿል። ካስፒኒያ ፓይላይን ኮንስትሪየም የጥቃቱን ከፍተኛ ጉዳት አድርሷል ብሏል። ሩሲያ እና ካዛክስታን የኩባንያው ዋና ባለድርሻዎች ናቸው። ከነርሱ በተጨማሪ በከፊል እንደ ኤክሶን ሞቢል፣ ቼቪሮን እና ሼል ያሉ ምዕራባውያን ኩባንያዎች ከፍተኛ ድርሻ አላቸው። ኢቨንድ እንዳለ የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስክስ ቅዳሜ ዕለት ጦርነቱን ለማቆም በሚደረገው ስምምነት ላይ የተጀመረውን ንግግር ለመቀጠል በከፍተኛ የጸጥታ ባለስልጣናት ሬስተም ኦሚሬቭ የሚመራ የልኡካን ቡድን ወደ አሜሪካ ጉዞ ጀምሯል። የቀድሞው ዋነኛ ተደራዳሪ አንድሪ የርማክ አርብ ዕለት እየተደረገባቸው ያለውን የሙስና ምርመራ ተከትሎ ከኃላፊነታቸው መልቀቃቸውን ተከትሎ ኦሚርቦ የዩክሬን ሉካን ቡድን ይመራሉ። የዩክሬን ሉካን እሁድ ዕለት በፍሎራይድ ከአሜሪካ ባለስልጣናት ጋር እንደሚገናኙ ይጠበቃል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ሲቲቪ ዌይትኮፍ በሚቀጥለው ሳምንት ወደ ሞስኮ በማምራት ውይይት ያደርጋሉ። ሰላም ጤና ይስጥልን ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና